አደረገን ከጌታ ከኢየሱስ ክርስቶስ ጋር አብረን እንነግሳለን። ያ ሁሉ ግዙፍ ግዙፍ ፍጥረት እያለ ከአንድ ደቃቅ ከሆነ ሰው ጋር ምንድን ነው ጉዳይ? እግዚአብሔርን ለምንድን ነው ለማክበር የፈለግከው? ምንድን ነኝ እኔ ታስበኝ ናውጣ በሚል ቃል አያወጣኝም። የሰራሁት ሥራ ኢየሱስን ስጋ ማልበስ ብቻ ሳይሆን በመስቀል ላይ መሞት ይጠይቀው ነው። የክብርና የምስጋናን ዘውድ ጫንክለትም የጋራ ነው። እግዚአብሔር የወደቀውን ሰው አንስቶ ነው ያከበረ። ጌታ ኢየሱስ ክርስቶስ ስለ እኔ ኃጢአት የከፈለውን ዋጋ፣ የሄደውን ርቀት፣ የተሰቃየውን ስቃይ እሱ ነው ዲቴል የምናገረው። ይህን የምንናገርለትን መጪውን ዓለም ለመላእክት አላስገዛም። ነገር ግን አንዱ በሌላ ስፍራ እንዲህ ብሎ መስክሮአል፣ ታስታውሰው ዘንድ ሰው ምንድን ነው? ታስብለት ዘንድ የሰው ልጅ ምንድን ነው? ከረንትሊ አሁን ላለው ለዚህ ዓለም ገዢ የዚህ ዓለም አሁን ያለው ሲስተም አሁን ያለው ስርዓት መሪው ወይንም ገዢው ሰይጣን ነው ተባብለናል። ስለዚህ በመላእክት ነው ማለት ነው የሚተዳደረው አይደል? ይህ ስርዓት የወደቀ መልአክ የሚገዛበት ዓለም ነው ተባብለናል። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ለዚኛው ዓለም ሲናገር የዚህ ዓለም ገዢ አደል ያለው። እንደውም የዚህ ዓለም ገዢ የሚለው ትክክለኛ ቃል አደል የዚህ ዓለም አምላክ ኤፌሶን ምዕራፍ ሁለት ላይ ያለው የዚህ ዓለም አምላክ በአየሩ ላይ የሚሰራው መንፈስ አለቃ። ስለዚህ ጌታችን ኢየሱስ ክርስቶስ ተመልሶ እስከሚመጣበት ጊዜ ድረስ ያለውን ዘመን፣ ቀጥሎ ደግሞ ኮስሞሱን ከአዮን ውጭ ከዘመን ውጭ ደግሞ ስርዓቱን የተደራጀውን መዋቅር ስርዓቱን የሚመራው የዚህ ዓለም አምላክ ነው ተባብለናል። እኛ ሰይጣን በሚገዛበት ዓለም ላይ የእግዚአብሔር ልጆች ሆነን ያለ ገዥውን እየረገጠን ማለት ነው። ልዩነቱ ይሄ ነው። በጌታ መሆን ይሄ ነው ይሄ ነው ክብራችን። የእግዚአብሔር ልጆች ክብር አለቃ ነው ስልጣን ነው። የትኛውም ስፒሪቹዋል ሀይራርኪ ከቤተ ክርስቲያንና ከቅዱሳን ስር ነው ያለው። ጌታችን ኢየሱስ ክርስቶስ የአለቆችና የባለሥልጣናትን ማረግ ገፎታል። ራሱ ደግሞ ቆሞ መሬት ላይ እያስተማረ እያለ የነገረን ቃል በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። ስለዚህ ጾመን ያመጣ ነው ሰን በነጻ የተቀበል ነው በስልጣን ገብተን ነው ጾም የጀመርነው። ጾመን ባለስልጣን አሉን እምንጸሌው ይህንን ኤክስፔሪየንስ ስለማድረግ ነው እንጂ ለመቀበል አይደለም። እንዲሁ ነው የሰጣቸው ሲጸልይ ለሚተኙ ሰዎች ነው የሰጠው። በዚህ እነሱን ሆነ አቁሞ በጠላት ኃይል ሁሉ ላይ ስልጣንን ሰጠቻቸው። ሂዱ አላቸው። አጋንን ሲያስወጡ ሎ መጡ ከዘ አለ እኔም አኮ ሳስወጣ አለ ጌታ ኢየሱስ እንደዚህ አለው ሰይጣን እንደ መብረቅ ከሰማይ ወደቀ አለ። አንተ በጭፍራ ነው አለው ኢየሱስ አርኬንጅሉ ወደቀ ዋና ወደቀ። አይ ቲንክ ያው ኢየሱስ ወደ አብ ካረገ በኋላ መንፈስ ቅዱስ ከወረደ በኋላ ነው ነገሩ የሚገባቸው። ያን አይገባቸው። እነሱ ከረንትሊ በዛ ሰዓት ላይ ያስወጡት አጋን አጋንንትኗል። እነሱ ትልቅ ነገር ኢየሱስ ደግሞ የሚያወራው በእንትን ነው በስልጣን ተዋረድ ነው ዋና ወደቀ አላቸው እና ኢየሱስ በዚህ አትገረሙ አላቸው ስማችሁ በህይወት መዝገብ ስለተጻፈ ይሄ ሁሉ የሆነው ከዛ የተነሳ እኔ ስለመረጥኳችሁ ነው እንጂ ነገሩ ትልቅ አይደለም ትልቁ ስማቹ መጻፉ ነው ስለዚህ የዚህ ዓለም ገዢ ይሄኛው ዓለም ለሰይጣን ተላልፎ የተሰጠ ዓለም ነው የሚወድቅ ነው የሚፈራርስ ነው እግዚአብሔር ጥፋት የወሰነበት ዓለም በእግዚአብሔር ቅጣት ውስጥ የተጠበቀ ዓለም ነው ባይዘው ይሄ ዓለም መቼም ይሄ ዓለም አይድንም እግዚአብሔር ከነስራ ስርዓቱ ያቃጥለዋል። ከዚህ አይነት ስርዓት ውስጥ ብዙዎችን ለመናጠቅ እግዚአብሔር ቤተክርስቲያንን አስቀምጧታል። ስለዚህ አሳይመንታችን በጣም ትልቅ ነው። ሰይጣንና የሚመራው ስርዓት በሙሉ በእግዚአብሔር ፍርድ ውስጥ ነው ያሉት። እስከተቀጠረለት ቀን ድረስ ብቻ ነው የሚቀመጠው። ለዛ ነው የሚመጣው ዓለም አይደለም የሚለው። የሚመጣው ዓለም ሌላ ዓለም አለ እግዚአብሔር ያዘጋጀው ለተመረጡት፣ ለእኛ እግዚአብሔር ያዘጋጀው ሌላ ዓለም አለ። ይሄኛውን ዓለም ይሄኛውን ስርዓት በጣም የምትጓጉለት ከሆነ በእውነት ይቃጠላል። ሰሞኑን ተስፋ እንዳታደርጉ መኖ መኖሪያችን አይደለም፣ ሌላ አለን እምንኖርበት። ምን እያላቸው ነው? የዕብራውያኑ ጸሐፊ መኖሪያችሁ ላይ አይደለም ያላቸው ተጓዥ ናችሁ። ስለዚህ የሚሄድ ሰው መንገድ ላይ የሚተኛ ሰው ምን አይነት ቤት የሌለው ሰው ነው መንገድ ላይ የሚተኛው? ቤት ያለው ሰው እስከ ቤቱ ድረስ የፈለገ ቢደክመው ወደ ቤት ሊሄድ ነው የሚለው መንገድ ላይ አይተኝም። መንገድ ላይ ናችሁ። እንቅፋት ቢመታ ቢያደናቅፍ፣ ቢያሳምሙ፣ ቢሰድቡ ወደ ቤት እየሄድክ ነው ቢበርድ የፈለገ ብን ወደ ቤት ይሄድክ ነው ማን እንደ ቤት ትላለህ። እኮ ስደርስ፣ ሀገራችን ቅርብ ነው፣ እየሄድን ነው፣ ደርሰናል። ቤታችን ኢየሱስ ክርስቶስ በሩን ከፍቶ ኑ ሊለን ተጠግተናል። ኮቴያችንን እየሰማ ነው፣ ድምፁን እየሰማ ነው። ስለዚህ የሚመጣ ዓለም አለ። የዓለም ለእኔና ለእናንተ የተጠበቀ ነው። ይህ የምንናገርለትን የሚለው ቃል በጣም የሚጓጓለት ኢየሱስ ይመጣል ሲባል መመለሷን ሲዘመር እንዴት ነው የሚያደረገን? ተስፋ የምናደረገው ይህ መጭ የምንናገርለት እኮ አለ። የዕብራውያኑ ጸሐፊ ቆባይ ሰዎች የምንሰብከው እያለ ነው። የወንጌል ዋና ክፍል ኢየሱስ መስቀል ላይ የሞተበት ጉዳይ፣ የቅዱሳን የደቀ መዛሙርት ሁሉ መጨረሻ መዳረሻችን ይህ የምንናገርለት ዓለም ሲል ሁሉም ልቡ ብድግ ነው የሚለው። ጸሐፊውም በጣም ኤክሳይትድ ነው፣ ዋው ይላሉ። እሺ የምናገርለት እሺ ለ በመላእክት አላስገዛውም እና ለሰው ነው ያዘጋጀው። የሚመጣው ዓለም ላይ ከንጉሳቸው ጋር የሚነግሱትና እና የሚገዙት ደቀ መዛሙርት ናቸው። በዕብራውያኑ ትራዲሽን ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ ስለመጣ ሰው ደግሞ ፈጽሞ ከመላእክት ያነሰ ነው ብሎ ስለሚያምኑ በዛኛውም ዓለም ገዢ የሚሆኑት መላእክት ናቸው የሚል ትምህርት አላቸው። የዚህ ደብዳቤ ጸሐፊ እንደዚህ ያላቸው የሚመጣውን መጪውን ዓለም መጪውን ዓለም ለመላእክት አላስገዛውም። መንግስትም ለአምላኩና ለአባቱም ካህናትም እንድንሆን አደረገን ። ከጌታ ከኢየሱስ ክርስቶስ ጋር አብረን እንነግሳለን። እኛ ከጌታ ከኢየሱስ ክርስቶስ ጋር የምንነግስበት ዘመን ማለት ያንን ዘመን የሚመጣውን ዓለም አዲስ ሰማይና አዲስ ምድር ከሰማይ ሲወርድ አየው ያለውን ያንን የሚመጣውን ዓለም እግዚአብሔር ለመላእክት አላስገዛም አለና የወደቀውን የተጣለውን እግዚአብሔር ሲፈጥረው ከፈጠረለት ፕሮግራም የጎደለውን ሰው እግዚአብሔር ለሚመጣው ዓለም ገዢ አድርጎ እንደገና ቦታው ላይ ለመመለስ የሄደው ርቀት ነው ቀጥሎ የሚነሳ ከፍ ከፍ ታደርገው ዘንድ ልብህንም ትጥልበት ዘንድ ሰው ምንድን ነው ከፍ ከፍ ታደርገው ዘንድ አሁን እግዚአብሔርን ነው እየጠየቀ ያለው ከፍ ከፍ ታደርገው ዘንድ ልብህንም ትጥልበት ዘንድ ሰው ምንድን ነው በየማለዳ ትመረምረዋለህ በየጊዜውም ትፈትነዋለህ አይንህን ከእኔ ላይ አታነሳምን ምራቄን እንኳን ስኩጥ ፋታ አትሰጠኝምን? ሰውን የምትከታተል ሆይ፣ ኃጢአት ብሰራ አንተን ምን አደርጋለሁ? ለምን ኢላማ አደረከኝ? ለምንስ ሸክም ሆንኩብህ? አሁን ኢዮብ እየጠየቀ ያለው እኔ ምንስ በሆነ ነካለሁ፣ አንተ ሰማይ እኔ ምድር ነው ያለ ነው። ለምንድ ነው ከፍ ከፍ ለማድረግ ፈልገ እንደዚህ የምትከታተለኝ? እግዚአብሔር የሚከታተለኝ ከፍ ከፍ ሊያደርገኝ ነው ነው። ግን ስትከታተለኝ፣ ድካምና ውድቀቴን ነው የምታገኘው እና ቅጣት በቅጣት አረከኝ። ለምን ኢላማ ውስጥ ገባሁ ይለ የእግዚአብሔር አይን በላያችን ላይ ሲጠና ማለት ነው። እንደዚህ ሲያይ ንብረቱ፣ ልጆቹ፣ ቤቱ ያለውን ነገር በሙሉ ተመታ። አልበቃ ብሎት ሰይጣን አጥራጥረለት ነው። በንብረት ከባ ሆኖ ዙሪያውን አመቻችተለት ነው። ማይክድ ሲለው አንሳ ችግር የለውም አለ። ያን ሁሉ ነገር ካነሳ በኋላ እዮብ እስቲል አልካደም፣ አይደል? አልካደም። ከዛ መጣና አይ አልነካውተማ ብነካው ሰድቦ ነው የሚሞተው አለ። ነፍሱን እንዳነካለ ለምን ትገለዋል? ነፍሱን እንዳነካ ነፍሱን ጠብቃለሁ፣ ስጋውን ግን እስቲ ንካዋል። እዚ አጥንት፣ ስጋ፣ ነርቡ ልፍቀድልህ አለ። መንፈስና ነፍሱ ጋር እንዳትሄድ ዴኔ ነው አለ። በቁስል መታው። ሰውነቴ በቁስል ተመቷል ይልና ቆዳይም አኩፍ ሁፏል ይላል። ምንድነው ብድግ ብሏል ቆዳው ሰውነቴ በሙሉ ከላይ ላይ እየረገፈ ነው። ከዛ በኋላ ነው እንግዲህ እግዚአብሔሩ ለምን ትከታተለኛል? ከፍ ከፍ ታደርገኝ ዘንድ እኔ ባንተ ፊት ምንድን ነኝ? አልቲሜትሊ የእግዚአብሔር ዓላማ ገብቶታል። ከፍ ላይ ያደረገው እንደሆነ እግዚአብሔር እየተወራረደበት እንደሆነና የእግዚአብሔር አጀንዳ በዚህ ሰው ህይወት ላይ ሊፈጸም እንደሆነ ገብቶታል። መንገዱ ግን አስጨናቂ ሆኖበታል። ከኢላማ ውስጥ አውጣኝ። እዮብን ሲያቆስለው ነው። እዮብ ግን እንደዚህ ያለ ታስበው ዘንድ ታከብረው ዘንድ ትንከባከበው ዘንድ ሰው ምንድን ነው ባንተ? ለምንድን ነው ሰው ላይ አይንህን የምታደገው? አንተ ግዙፍ ነህ፣ እጅግ ትልቅ እጅግ የከበርከ አምላክ ሰው በፊት ኢምንት ነው። ምናምንቴ ነኝ እኔ ቀጥሎ ኃጢአተኛ ነኝ። ለምንድ ነው እኔ ጋ የመጣኸው? ለምንድን ነው የምታየኝ? ትልልቅ ከዋክብት አለል፣ የፈጠርከው ግዙፍ ግዙፍ ፍጡራን አሉል፣ መንፈሳዊ አካላት አሉ፣ ሊያብራራቸው ማልችላቸው መላእክት አሉ። ያ ሁሉ ግዙፍ ግዙፍ ፍጥረት እያለ ከአንድ ደቃቅ ከሆነ ሰው ጋር ምንድን ነው ጉዳይ? እግዚአብሔሩን፣ ለምንድን ነው ለማክበር የፈለገው? ምንድን ነኝን የታስበኝ? እግዚአብሔር በመልኩ በምሳሌው የፈጠረን እኛ፣ እግዚአብሔር አይኑን በላያችን ላይ ያደረገው መልኩ እኛ ላይ አለ። ዲስቶርት የተደረገበት የተበላሸበት የእሱ መልክ አለ ያንን መልክ እግዚአብሔር መመለስ ፈለገ። ታስብለት ዘንድ የሰው ልጅ ምንድን ነው ካለ በኋላ ከመላእክት ጥቂት አሳነስከው ብሎ የክብርና የምስጋናን ዘውድ ጫንክለት፣ አጎናጸፍከው። ጫንክለት ከመላእክት ጥቂት አሳነስከው የሚለው ጌታ ኢየሱስ ክርስቶስ ፍጹም ሰው መሆኑን ነው አደል እየተናገር ያለው ኢየሱስ ክርስቶስ ከመላእክት ይልቃል፣ ይልቃል፣ ይልቃል እያለ ነው። ጌታ ኢየሱስ ክርስቶስ ከመላእክት እጅግ የላቀ ነው እና የኢየሱስን ልቀት ሲያቀርበው በማንነቱ መለኮት ስለሆነ እግዚአብሔር ስለሆነ ይበልጣል ነው፣ በፍጹም ሰውነቱም ይበልጣል ሲለስ ነው ኢየሱስ ሰውነቱ ኃጢአት አልባ ነው። ሰው ሆኖ መሬትም ላይ ጌታ ኢየሱስ ክርስቶስ ኢንካርኔት አድርጎ ሰው ሆኖ መሬትም ላይ ሲኖር ኃጢአት አልባ ነው፣ ስህተት አልባ ነው። በፍጹም ሰውነቱም ኢየሱስ ከመላእክት ይልቃል ሞታችንን እያወራ ስለሆነ ነው። ይዘው የጌታ የኢየሱስ ክርስቶስን የመስቀል ሞት ኃጢአታችንን ሙሉ በሙሉ በማንነቱ መሻከሙን እያነሳ ሲመጣ ነው። መስቀል ላይ መሞቱን ሲያቀርብ ነው። ከመላእክት ጥቂት አሳነስከው የሚለው የጌታ የኢየሱስ ክርስቶስ ለኃጢአት የተከፈለ ዋጋ እየቀረበ ስለ ሙሉ በሙሉ ጌታ ኢየሱስ ክርስቶስ እኛን ሪፕሬዘንት አድርገን መስቀል ላይ እኔ ላይ ያለ በደል እኔ ላይ ያለ ኃጢአት ሙሉ በሙሉ ሙልጭ ብሎ ኢየሱስ ላይ ያረፈ፣ ሙሉ በሙሉ የሰዎችን ኃጢአት ጌታ ኢየሱስ ክርስቶስ ሲወስደው የእግዚአብሔር ቁጣ ኢየሱስ ላይ መጣ። የእግዚአብሔር ቁጣ ሰውን ፈጥሮ ሰው ከወደቀበት ቀን ጀምሮ የነበረ የእግዚአብሔር በቀል እበቀላለሁ ይላል እግዚአብሔር ሁ እበቀለዋለሁ ይላል ያንን ቁጣዬን እገልጣለሁ፣ አፈሳለሁ ቁጣዬን ይላል እግዚአብሔር። እኔ ከማደርገው ነገር ጋር ብቻ ሳይሆን እግዚአብሔር ከምንጩ ጋር ዲላረግ ኃጢአትን እንደ ፐርሰን ገንጥሎ ወሰደው። መስቀል ላይ ኃጢአትን ገደለው። ኃጢአትን ብቻ ሳይሆን በኃጢአት ምክንያት የሚመጣው ሞትን ጭምር። ከመላክ ጥቂት አሳነስከውን ማለት ጌታ የሱስ ክርስቶስ ሰው ሆነ ማለት ብቻ ሳይሆን በመስቀል ላይ ኃጢአታችንን ተሸክሞ ቀረበ ማለት። በዛ ሰዓት መላእክት አይሞቱ፣ ሴጣንን ጨምሮ ጌታ ኢየሱስ ክርስቶስ ሞትን ቀመሰ፣ ሞትን ወሰደ። በመስቀል ላይ ኢየሱስ ሞተ። ይዞን የሚከብርበት ክብር ውስጥ ሊገባ ኢየሱስ ጥላውን ለማውጣት ሰማይ ቁጭ ብሎ እወድሃለሁ ማለት አይበቃውም። ናውጣ በሚል ቃል አያወጣኝም። የሰራሁት ስራ ኢየሱስን ስጋ ማልበስ ብቻ ሳይሆን በመስቀል ላይ መሞት ይጠይቀው ነው። አምላክ ሰው አንዴ ነው የሆነው በዘላለም ውስጥ አንዴ ነው እግዚአብሔር ወልድ ሰው የሆነው ኢየሱስ መሬት ላይ ሰው ሆኖ እንዲመጣ የሆነበት የመጀመሪያም የመጨረሻ ምክንያቱ ሰዎችን ማዳን ብቻ ነው እግዚአብሔር ሲፈጥረን የዚህ ዓለም ገዢ አድርጎ ነው ሊፈጥረን ሰው እምቢ ብሎ አምጾ ወደቀ ሲወድቅ ተነጠቅ የዚህ ዓለም ገዢ ቦታ ቀየረ፣ ማለት ነው። ስለዚ ጌታ ኢየሱስ ክርስቶስ ይሄንን የወደቀውን ዓለም ሪስቶር አድረገዋለሁ አደለም ያለው አጠፋውና ሌላ እመጣለሁ፣ ሌላ ዓለም እፈጥራለሁ፣ ሌላ ሰው አልፈጥርም። ይሄንኑ ሰው ሪስቶር አደረገዋለሁ፣ ይሄንን ሰው እመልሰዋለሁ፣ ሰው ሆኜ እመልሰዋለሁ። ዓለምን አቃጥለዋለሁ፣ ይሄንን መሬት አድሶ አይደለም የሚያኖረን። ይሄዳል፣ ሌላ ይመጣል፣ እኛ እንቀጥላለን። ሞት ኢንተራብት አያደርገውም መቀጠልን ። ስሞት ወደሚቀጥለው ክብር ነው እንደሆ የምገባው። ትበዛላችሁ ማለት ነው። የሚቀጥለው ዓለም ላይ ስትሄዱ ግሎሪፋይድ ቦዲ ነው የሚኖረው ጌታ ኢየሱስ ክርስቶስ ስለ እኔ ኃጢአት የከፈለውን ዋጋ የሄደውን ርቀት የተሰቃየውን ስቃይ እሱ ነው ዲቴል የምናገረው። ከመላእክት ጥቂት አሳነስከው ምን ማለት እንደሆነ ወንድማችን ነብዩ ኢሳያስ ያብራራበት ጥልቀት፣ ከመላእክት ጥቂት አሳነስከው አለ። ቃል በቃል ይሄንን እየተናገረ ያለ ስለእኛም ስለ ኢየሱስም ነው። ዱዋል ነው ባይዘው የቃሉ። ምክንያቱም እኔ ስወድቅ አንሻለሁ እኔ ስወድቅ ባሪያ ሆኛለሁ እኔ ስወድቅ ስልጣኔ ሉዝ አድርጌአለሁ ቃሉ ዳዊት የዘመረው ቃል ለሰው ሁሉ ነው ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በመስቀል ላይ መስዋዕት ለመሆን ሲመጣ የእኔን ቦታ የያዘው ለኢየሱስም ሰራ ቃሉ የክብርና የምስጋናን ዘውድ ጫንክለትም የጋራ ነው እግዚአብሔር የወደቀውን ሰው አንስቶ ነው ያከበረው ጌታ ኢየሱስ ክርስቶስ ፍጹም ሲሆን ሰው ሲሆን ኃጢአቴን መውሰድና ሞቴን በሞት ብቻ ሳይሆን በትንሳኤውና በመክበሩ ደግሞ ክብሩንም ተካፋይ ነው ያደረገኝ እግዚአብሔር እንዲህ ሲያይ ለ ዘላለም ነው የሚያይ። የሆነ ቀን አይቶ ከችግር ለማውጣት አይደለም እግዚአብሔር የሚያይ። የክብርና የምስጋና ዘውድ ጭኖ ነው የሚያይ። ዴስቲኒያችን መክበር ነው መጨረሻችን፣ ከጌታ ከኢየሱስ ክርስቶስ ጋር ለዘላለም መንገስ። ጌታ ኢየሱስ ክርስቶስ ከሞት ተነስቶ በአብ ቀኝ ሲቀመጥ ከጌታ ከኢየሱስ ክርስቶስ በታች ያልተገዛ ወይንም በጌታ በኢየሱስ ክርስቶስ ስም የማይታዘዝ ምንም ኃይል የለም። እግዚአብሔር ልጁን ኢየሱስ ክርስቶስን ከሞት ሲያስነሳ ያጎናጸፈው ስልጣንና ኃይል ከየትኛውም በፍጥረት ዓለም ውስጥ ካለ ስልጣንና ኃይል በላይ ነው። ሁሉ ከእግሩ በታች ተገዝቷል ከእግዚአብሔር ጋር ጠላት የሆነ ሲስተም አለ ስቲል አለሙ ላይ እየሰራ ያለ አሁን ጌታ ኢየሱስ ክርስቶስ ስላልከበረና ስላልነገሰ ሳይሆን የተቀጠረለት ቀን ስላለ ይሄ የተቀጠረለት ቀን እስኪያበቃ ድረስ እግዚአብሔር ይሄንን የቀጠረለትን ቀን እስኪቆርጥ ድረስ ሁሉ አሁን ተገዝቶለት አናይ ይልና ጌታ ኢየሱስ ክርስቶስ አልነገሰም የሚል አይደለም ትምህርቱ። ጨርሷል። ከዚህ ከነገሰው በላይ አይነግስም፣ ከከበረው በላይ አይከብርም። ኢየሱስ የመጨረሻውን ክብር ተጎናጽፏል። አሁን ግን ያለንበት ይሄ ዓለም ቶታሊ ይጠፋል። እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን ያከበረበትን ክብር ሁሊ በፍጥረት ሁሉ ፊት ያሳያል። አሁን ተገዝቶለት አናይም ማለት ኢየሱስ ከብሮ አልጨረሰም ማለት አይደለም። ትምህርቱ ኢየሱስ ከብሮ ጨርሷል። ከዚህ በላይ አይከብርም፣ በቀኙ ተቀምጧል አልቋል ጌታም ጌታዬን ጠላቶችን የእግር መረገጫ እስካደርግል ድረስ በቀኜ ተቀምጦ ኦልሬዲ እኮ በቀኙ ተቀምጧል እስካደርግል ድረስ ሁናሉ እስከ መቼ ጠላቶችን በሙሉ የእግር መረገጫ አሸንፎ እኮ ተቀምጧል አሁን ይሄኛው ስራ የኔ ነው አለው። አብ አንተ ጨርሰ መተ ተቀምጣላሁ። በሙሉ ሰብስቤ ያስገዛላሉ። ክርስቲያን አረገን እግዚአብሔር የኔ ናችሁ ያለን እሱ አካባቢ ነው። እና መክበራችን የሚገባን ኢየሱስ የወረደውን ስናይ ነው። ኢየሱስ የወረደውን ያክል ነበር እኛ እዛ ጋ ነበርን። ኢየሱስ መልሶ ያስቀመጠን የክብር ቦታ የሚገባን ምን ያክል በሲቃይና በመከራ ጌታ ኢየሱስ ክርስቶስ እንደተዋረደ ስንመለከት ነው። ክብር ለኢየሱስ ይሆን። ኢየሱስ ተዋርዶልኛል። ኢየሱስ ሞቶልኛል። ኢየሱስ እኔ ለማዳን ተችሎታል።